እንደተናገረ ያምናል። ደሙ እንደሆነ እንደተናገረ ያምናል። ግን የተናገረው ለመናፍቃን ነው። እንደዛ ብሎ ያላቸው ለማንስ ቢል እውነተኛ ስጋ እውነተኛ ደም ብሎ ከተናገረ የውሸት አደለም አይደል? የተናገራቸው ይናገረው ለማንስ ለየትኛውም አካል ይናገረው እውነተኛ ስጋ እውነተኛ ደም ብሎ ከተናገረው የእውነት እንደዛ ብሎ ያምናል ማለት ነው። ለእነሱ ስለተናገረው አሁን ትክክል ይሄንን ነው። ለእነሱ ለናስቲኮች እና ለዶሴቲዝሞች የተነገረ ቃል ስለሆነ ለእኛ የሰራም አይነት ነገር ነው። እንደዛ እየተከራከረ እንደዚ የክርክር ነጥብ አንስቶ ነበር። እኔ እኮ እስኮ ነው በጣም ባይዘወይ ሎጂካሊ በጣም እንዲህ በጣም መውረድ እኮ በጣም ከባድ እኮ ነው። ለማን የተናገረው ሪያሊቲውን ይቀይረዋል? እንደ እኔ ለአዳም የምናገረውን ነገር ኦኬ ለሰንበዲ ፕሮቴስታንት መጥቶ ሌላ ልነግረው አልችልም። ማምነውን ነው የምነግረው። እሱ ኦርቶዶክስ ስለሆነ እሱ ኦርቶዶክስ ስለሆነ ሌላ ፕሮቴስታንት ደግሞ ሲመጣ አክቹዋሊ እነሱ እንደዛ ስለሚያደርጉ ነው፣ ከኛ ጋር ሲመጡ በቃ አሁን፣ እንዴ ቃሌ ቅድም ሲል እንዴ ለምን አልቀበለውም ሲል የሆነ ሁሉም እንደሚቀበሉት አክት ነው የሚያደርገው ማለት ነው የሚቀበሉት አክት ነው የሚያደርገው ማለት የሆነ እነሱ ጋር ሄዶ ደግሞ እነሱ ሄዶ የሚያወራ ሌላ ስለሆነ ነው። ስለዚህ ለከበደ የምትናገረው እምነትና ለበቀለ የምትናገረው እምነት በሰውየዎቹ አይደለም እምነት ማለት ነው። አሁን አግናጤዎስ ለግኖስቲኮች የሚሰጠው ምላሽና ለክርስቲያኖች የሚያስተምረው ትምህርት እዳዝን ዲፈር ማለት ነው አክቹዋሊ ኢፒስቲሉ የተጻፈው ራሱ ለእነዚያ ለክርስቲያኖቹ ስለሆነ ማለት ፎርዛት ማተር ለክርስቲያኖቹ ለራሳቸውን ነው የተጻፈው አክቹዋሊ ኦኬ እንደዚህ ያደርጋሉ ታደርጋላችሁ ራሱ አይደለም ኦኬ ለክርስቲያኖቹ ነው የሚርቁት ስለምንድን ነው ትክክለኛ ስጋና ደም አይደለም ብለው ስለሚያምኑ ማለት ዩካሪስት ራሱ የጌታ ማያምኑ ስለማይቀበሉ ከጸሎትም ከቁርባንም ይርቃሉ አለ በቃ ስለዚህ እኛ ክርስቲያኖች ግን ወደ ጸሎቱ ምን ቀርበው ምንድን ነው? ባዮሎጂካል ኮንክሉዥን ምን ይሆናል ማለት፣ እኛ ግን ወደዛ ቅዱስ ቁርባንና ጸሎት የምንቀርበው የክርስቶስ ስጋና ደሙ ነው ብለን ስንቀበል ስለምንቀበል ነው። ኤፒስቶል ዘ ኤፌሻንስ ባይ ዘ ወይ ቃል በቃል ጋድስ ብለድ ነው የሚለው የእግዚአብሔር ደም። ኦኬ፣ ኖሪሽ የምታረጉ ኢግናሽየስ ቃል በቃል ማለት ያንን የእግዚአብሔርን ደም በዛ በእግዚአብሔር ደም የምትመገቡ የምታድጉ ብሎ የኤፌሶን ክርስቲያኖችን ሲያመሰግናቸው ትመለከታላችሁ። በቃ የእግዚአብሔር ደም ነው ያንን በመመገብ ደግሞ ታድጋላችሁ ብሏቸዋል። ሶ አግናጢዎስ ለእንዳዝማተር እምነቱ ማለት ነው ለክርስቲያኖችም ለግኖስቲኮችም ምላሽ ቢሰጥም የሚያምነው እምነቱን ነው የሰጠው ማለት ነው። ሶ በየትኛውም አባት በቃ ትሩ ብለደ ባዲ ኦፍ ክራይስት የሚለው የታመነ ትምህርት ነው ማለት የታመነ ትምህርት ነው። እንትን ብሎ ነበረ። ከዚህ በፊት የምታስታውስ ከሆነ አዳምሻ ስለ ሉተር የሰጠው መልሳ ነው ለአናባፕቲስቶች ነው እንጂ የሰጠው አሁን ላለ ነው፣ ፔንቴኮስታሎች አለ። ሲጀመር አሁን ያለው ፔንቴኮስታል ሲጀመር በዛ ሰዓት መች ነበርክና ነው ምላሽ የሚሰጠው? ማለት ምን እንደማለት መሰላችሁ? አትናቴዎስ ለአሬዮስ የሰጠው ምላሽ አሁን የመጡ ተረፈ አሪዮሶች ወይም ደግሞ የአሪዮስ ትምህርት ይዘው ለመጡ ሰዎች አይሆንም እንደማለት ማለት አሉ፣ አይደለ ሐዋርያት ነን የሚሉ ሰዎች አሁን ትምህርታቸው የአሪዮስ ምንፍቅና ጆሆባዎች ማለት ሶሪ ጆሆባዎች አሁን የአሪዮስ የመሰለ ምንፍቅና አላቸው። አይ በዛን ሰዓት አሪዮስ ጆሆባ አልነበረም ወይም ጆሆባ አልተባለም፣ ጆሆባዊት ነስ አልተባለም ሰው አትናቴስ ለጆሆባ ምላሽ አልሰጠም ይባላል እንደ ይባላል የሚባል ሆኖ ነው። አሁን ይህ ነብር አይደለም አትናቲዮስ ምላሽ የተሰጠበት እንደዚህ አይነት ምንፍቅና ይዘው ለሚመጡ ሁሉ ምላሽ ሰጥቷል ማለት። ተረፈ አሪዮሳውያን እየተባሉ ይጠራሉ። ልክ እናንተም ተረፈ ግን ግኖስቲኮች ናችሁ። አይ የጌታ እውነተኛ ስጋ እና ደም አይደለም ብለው ይክዳሉ። አግናጢዎስ ደግሞ አረ ለዛ ነዋ የጌታ ስጋና ደም ነው እንጂ ብሎ ምላሽ ሰጠ። የእነሱን እምነት ይዛችሁ በመጣችሁ ቁጥር እኛ ደግሞ የአግናጢዮስን ይዘን እንመልስላችኋለን ማለት ነው። የኢሬኔስን ይዘን እንመልስላችኋለን ማለት ነው። ኦኬ ልክ ደግሞ ሉተር መጣና አና ባፕቲስቶች ብቅ ብለው አረ እንዴት ስጋና እንዴት ነው የጌታ ስጋና ደም ሊሆን የሚችለው ብለው ተቃወሙት ማለት ነው። እናንተ አጋንንቶች፣ መቶ ሺህ አጋንንት ያለባችሁ ከሰራዊቶቻቸው ሁሉ ጋር ተሰብስባችሁ እንዴት የጌታ ስጋና ደም ሊሆን ይችላል? በሉ ማለት ትችላላችሁ፣ ይላል። ኦኬ ግን ከመለ ከግርማ መለኮቱ መለኮታዊ ጣት የምታንስ ሀይል እንዳላችሁ አውቃለሁ። እርሱ ራሱ በመለኮታዊ ቃሉ ይህ ስጋዬን ነው ይሄ ደም አሁን ሉተር ምላሽ እየሰጠያለ ኦፍ ኮርስ አናባፕቲስቶች ነው አዳዲስ መናፍስት ይላቸዋል? ምን ስላሉ፣ ለየትኛው እምነታቸው ነው ግን ምላሽ እየሰጠያለ፣ አይ እንዴት እውነተኛ ስጋና ደም ይሆን ይችላል ብለው ጥያቄ ላነሱ ማለት ነው። ስለዚህ በዚህ ሰዓት ተነስታችሁ እንዴት እውነተኛ ስጋና ደሙ ሊሆን ይችላል ብላችሁ ጥያቄ ስታነሱ ለእናንተም ጭምር ነው ሉተር እየመለሰላቸው ያለው ማለት። ምክንያቱም የአና ባፕቲስቶች ሀሳብና ትምህርት ይዛችሁ ስለመጣችሁ ሉተር ደግሞ አዳዲስ መናፈስ መቶ ሺ አጋንንት ያለባችሁ ብለው ይመልስላቸዋል። ከዚህ አንጻር የሚታይ ነው እና ለእንትና ሪያሊቲውን አይቀይርም። ለአና ባፕቲስት ነው ሉተር ምላሽ የሰጠው ማለት። እንዲህ ብለው ለሚያምኑ አይመለከታቸው ማለት አይደለም። እንዲህ ብለው ለሚያምኑ ሁሉ የሚመለከት ትምህርቱን ወይም ደግሞ እምነቱን ነው የገለጸበት። ማለት ያ ሳ ከዚህ አንጻር የሚታይ ነው ለማለት ነው። ምናልባት አዳምሻ ቪዲዮ ከፍታል የምታሳየ ነው። በቃ እጨርሳለሁ እኔ። አንዳንድ ጊዜ ምን ይለዋል መሰለህ እንትን ብለው የለ እኛ እኮ የክርስቶስ ስጋ ነው ብለን እንላለን ግን ሌላውን ነገር ያ ማለት ሚኒንግለስ እናርገው ማለት ነው። የሆነ ጂብርሽ እናርገው እንደማለት ነው ልበልህና አሁን እዚህ ጋር አሁን ለምሳሌ የእግዚአብሔር ልጅ ይላል የማርቆስ ወንጌል ምዕራፍ አንድ ቁጥር አንድ ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ ይላል። ሁለተኛ ነው ወይንስ ደግሞ የጸጋ ምናምን እያለ ነው የሚለውን ካላስቀመጥክበት ሚኒንግ ይሰጣል? ሚኒንግለስ ታደርጓለህ ማለት ነው። የእግዚአብሔር ልጅ ሲል ምን ማለቱ ነው? የጸጋ እያለ ነው ወይስ? ሁለቱንም አንበለው ካልክ ትርጉም የሌለው ነገር ነው። አሚሆነው ኤግዛክትሊ አዎ። አሁን አየ የክርስቶስ ስጋ ብለን የምንለውን ነገር ሲምቦሊክ ማንበለው እውነተኛ ማንበለው ካልክ ሚኒንግ የሌለው ነገር እናድርገው እያልክ ነው። ማንም ምንም እንዳይረዳው ማድረግ ማለት። እንደዛ እያለ ሰጀስት እያደረገ ነበር። በቃ ዝም ብለን መልክ እንዳለው እንደተጻፈው፣ ዝም ብለን ከዛ በኋላ ምንም ማንረዳው ማለት ነው። እውነተኛ ነው ወይስ ደግሞ ሲምቦሊክ ነው? ሁለቱንም ዝም እንበል ከዛው፣ ሚኒንግ የሌለው ምን እንደሆነ ራሱ አንረዳው እንደማለት። ልክ እዚህ ጋር የተጻፈው እውነተኛ ሚል ነገር የለም እዚህ ጋር አያችሁ፣ እውነተኛ የሚል ነገር አልተጻፈም። ግን እኛ ክርስቲያኖች እውነተኛ ኢየሱስ ክርስቶስ፣ እውነተኛ የእግዚአብሔር ልጅ ብለን ነው እንጂ ምናምነው እውነተኛም የሚል ካላስቀመጥንበት ትርጉም የሌለው ቋንቋ እናድርገው እያልን እየተናገር ነው። ስለዚህ እኛ የምንጥቀበት ሔር ልጅ ብሎ ሲል እውነተኛ እያለ ነው። እውነተኛ ባይጻፍም እንኳን በውስጡ እውነተኛ የሚለው መረዳታችን እውነተኛ የሚለው ነው እንጂ ትርጉም የሌለው ነገር ይሆናል። ታዲያ ቴንኪው። በጣም ፐርፌክት አሪፍ አገላለጽ። አሁን መጽሐፍ ቅዱስ ለክርስቶስ በጣም ብዙ ቦታዎች ተገልጸዋል። ኦኬ ሶ ኮንሴፕሽዋሊ እና የመጽሐፍ ውሀ ከባድ እኮ ነው። ኮመን ሴንስ ያለው ሰው አንደርስታንድ ማድረግ የሚችላቸው ነገሮችን እንዲ አረ አይ ሚስቲካሊ ቼንጅ አድርጓል ወይም ደግሞ ቼንጅ አድርጓል የሚል ሌት አለ። ይሄ በጣም ህፃንነት ነው በነገራችን ላይ ቃል በቃል ወይም ደግሞ በሎጂክም ኤግዛክት ወርድ ፋላሲም ይባል ነው። ሲቀጥል ደግሞ ህብስት ነበረ የጌታ ስጋ ሆነ ብለህ ካመንክ ማለት ነው። እንዴት ነው የሆነው ስትባል አላብራራውም። ባይዘው ሄሬኔዎስ መረዳት አለው ወይም ደግሞ መረዳቱን ነው የጻፈው። አይ እንዳትረዱት በቃ ምንም ለማለት ፈልጌ አይደለም ብሎ አይደለም የጻፈው ማለት ነው። ሲናገረን ኦኬ ቀድሞ የነበረው ሪያሊቲ ሪያሊቲ ቢያንስ ለውጥ አለው። ለውጥ ማለት ነው ቼንጅ ማለት ለውጥ ነው ማለት አይደል? አስቀድሞ ህብስት የነበረው ከዛ የጌታ ስጋ ነው አስቀድሞ ወይን የነበረው ከዛ ከጸሎት በኋላ ግን ደም ነው ካለ ማይ ብራዘር፣ ለውጥ የለም። ለውጥ የለው ሆነ ብለህ አምነህ ከዛ ለውጥ የለው ማለት ሰልፍ ኮንትራዲክቲንግ ራሱ ማለት እርስ በርሱም ይጋጭ ነው። ሲቀጥልም ቅድም እንዳነሳው ክርስቶስ የእግዚአብሔር ልጅ፣ የእግዚአብሔር ልጅ በብቸኝነት ሲጠራ ከኛ ልጅነት ምንድን ነው የሚለየው ነው ጸጋና ባህሪ ተብሎ አባቶች ያብራሩታል፣ ይከፍሉታል ማለት ነው። እንዲህ ተብሎ ይብራራል። ሄሬኒዮስም መጀመሪያ ህብስት ነበረ፣ ከዛ ቢኬም ባዲ ካለ ሆነ ወይም ደግሞ የክርስቶስ ስጋ ሆነ ካለ፣ በቃ ምንም ሳይንስም ፍልስፍናም ሳያስፈልገው በቃ አስቀድሞ የነበረው ነገር ብቻ አይደለም ከጸሎቱ በኋላ ያለው ማለት የክርስቶስ ስጋ ሆኗል ይልና ቀጥሎ ራሱ የዘላለም ህይወት ይሰጣል ነው የሚለው የዘላለም ህይወት ይሰጣል ከዚህ በላይ እና በጣም ከባድ ነው ለውጣችሁ ግን በጣም ደስ ይላል ሆነ የሚለው መቀበል ራሱ በጣም ደስ የሚል ሆነ ብላችሁ ከተቀበላችሁ ከዛ በኋላ ደግሞ ቀስ በቀስ ደግሞ ያባቶችን ኦኬ እያላችሁ የእነሱ መረዳት የዘላለም ህይወት ይሰጣል የሚለው ካመናችሁ ከክርስቶስ ባይዘው ቃል በቃል የመሰከራቸው ቅዱስ ስጋው ቅዱስ ደሙ ከክርስቶስ ጋራ አንድ የሚያደርገን እሱ ነው ብለዋል። የዘላለም ህይወት የሚሰጠን እሱ ነው ብለዋል። በመንፈሳዊ ህይወታችን የሚያሳድገን እሱ ነው ይሄን ካመናችሁ ምን ሌላ ምንም ኦኬ መጽሐፍ ይል የለ እንዴ? ምናልባት ዳኒ ትገባለህ። እሱ ቆይ ላስገባ እስኪ ቅድም የሄሬነስን ሀሳብ ቃል ይቀበላል ብሏል። እስኪ አንተስ ትቀበላላ ትቀበል የሚል ኦኬ። መታል መታል መጽሐፉ ይለልህ፣ እንደ ሥጋዬ ነው ይለልህ። እንደ እኛ ሥጋው ነው እንላለን። ሥጋዬ ነው ሲል ኦ ኦ ሥጋው ነው ብለህ ታምናለህ? ቅዱስ ቁርባን ማቴዎስ ማቴዎስ ሥጋዬ ነው ይላል። እናንተ እሱማ ይላልና፣ ተላላችሁ ወይ ነው እንጂ ተሳስተሃል። እኛ መጽሐፉ የሚለውን እንቀበላለን። መጽሐፉ የሚለው እንቀበላለንም። ስጋው ነው ብላችሁ ትቀበላላችሁ? ዳንሽ አሁን እንቀበላለን፣ ያልተቀበልንበት ጊዜም የለም። የት የት ቸርች ነበርክ? ቸርች ምን ነበር? እንደዚህ እኮ ነው ነው ነው ስጋው ነው ስትል እውነተኛ እያልክ ነው መጽሐፉ ቃል በቃል እውነተኛም ሲምቦሊክም አይልም ሁለቱንም አይልም። ነገር ግን በሎጂክ ሚል ከተባለ ሲምቦሊክ ነው። እውነተኛ ስጋው ስትል አሁን ዳኒ ዳኒ የከሌ ልጅ ነው ሲባል እውነተኛ ነው ወይንስ ደግሞ በአዳምሽል ምናምን የሚውለው ነገር ይመጣል። ስለዚህ ስጋው ነው ስትል እውነተኛ ስጋው ነው እያልክ ነው ወይንስ ደግሞ ሲምቦሊክ ነው እያልክ መጽሐፉ ስጋዬ ነው ይላል። እኛም ስጋው ነው ብለን እንቀበላለን። ከዛ ግን ስንተነት ነው ጌታ ስጋውን አውጥቶ ወይም ሊትራል ትላላለ ምሳሌው ነው ሲምቦሊክ ነው እንላለን። አዘርዋይዝ ግን መጽሐፉ እንዳለው ስጋው ነው ብለን እናምናለን። ያላመንበት ጊዜም የለም። ከለኩ ነው፣ እሱን እኮ ነው ያልኩ ነው። አየህ፣ መረዳትህ ግን ሲምቦሊክ ነው፣ ስጋው ብለህ ሲምቦሊክ የሚለውን የምትወስደው ማለት ነው ስለዚህ ሁለት ነገር አለ እኮ። የአንተ መረዳት ራሱ ሊትራልሊትራልኩል አስቀምጥ እኮ ነው፣ ሰውን ማደናበር ያስፈልገውም እኮ ነው። ስጋው ብለህ ሲምቦሊክ ነው የምትለው፣ እኛ ደግሞ ስጋው እውነተኛ ስጋው ብለን ነው የምንቀበለው። ስለዚህ አሁን እሱ ላይ ነው የምንወያየው ገባህ? ስጋው እንደምንል የሚቀጥለው ሊትራል ነው ማለት ያለብን ወይስ ሲምቦሊክ ነው የሚለው እናውራ። እሺ መጀመሪያ ወደዛ ከማለፋችን በፊት ዳንሻ ሙሉ ወንጌል ላይ ካልተሳሳትኩ ሙሉ ወንጌልኛው ሙሉ ወንጌል ፔንተኮስታል ብለህ ልትይዘው ተጫለፈ። እስቲ ምናልባት እኔ ስለማላውቅ እስቲ ሙሉ ወንጌል ስጋና ደግሞ እንለዋለን ያለችበት ምናልባት ልታሳየን ትችላለህ። መጀመሪያ ከዛ ስለ መጀመር ስለ እኔ አሁን በ እኔ በአማርኛ የተጻፈ ምንም አጋጣሚ አላዘጋጀሁም፣ ይቅርታ ማለት ስለሌለኝ፣ ማለት ቆይቷል ከተማ እንትን ካልኩ ሶርስ ማስረጃ ምናምን ሲኖር በቃሌ ምነግርህ ነው። ችግር የለውም አናምንም፣ ብዙ ነገሮች የማያምናቸው ስለሆነ የተናገሩት ማለት አላምንህም አባባሌ። ብዙ ጊዜ ሰሞኑን ስትነጋገሩት የነበረው ነገር በቃሌ ልነግርህ እችላለሁ ከፈለግህ ሰሞኑ ስታላያት የነበረውን ነገር በቃሌ ልነግርሽ ይችላል። አይኖ እዛ ላይ የሚለው መሰረት ሙሉ ወንጌል አሎ ሙሉ ወንጌል የምትለውን ነው ያልኩ። ሙሉ ወንጌል ስጋና ደሙ ነው ብለን እንቀበላለን ያለችበት አለ ወይስ የለም? አለ በእምነቶቹ አለ። አይ ስጋና ደሙ ይባላል ግን ሲምቦሊክ ነው የሚባለው ሲምቦሊክ ነው የሚባለው የጌታ ስጋና ደም ይባላሉ የሚለው የእምነት መግለጫዎቹ አለ ወይ? ነው ሲምቦሊክ የሚለውማ የስጋና ደሙ ምሳሌ ነው የሚልማ፣ አለ ምሳሌ ነው፣ ምሳሌ ነውና ስጋና ደም ነው እኮ። በጣም የተለያየ እኮ እያወራለሁ እኔ። የጌታ ስጋና ደም ነው እንለዋለን ብላል፣ እንደዛ እንለዋለን የተባለበት የእምነት መግለጫ አላችሁ ወይ? ማለት እኔ አሁን ነጫ የለኝም በአሁኑ ሰዓት በእጄ ማለት ነው። መጽሐፉ ላይ ግን ስጋዬ ነው ይላል ስጋው ነው ካለኛም ስጋው ነው ብለህ አዳም እኮ ያውቃል ይህን ነገር። ብዙ ጊዜ አውርተናል ከአዳም ጋር። አይ ኖ መጽሐፉ ይጋለ ገጹ ከነገርከኝ ላሳይህ ይችላለሁ እያልከው ነው እንደዛ። ግረኝ ላወጣለ ይችላለሁ መጽሐፉ ፊት ለፊቴ ስለሆነ ማለት ነው።